ይህንን ያደረገ ሰው ይህንን አይነት ትልቅ ግዛት ሰጠዋለሁ ይላል። አንድ ሙጅሪም ሰው አንድ በጣም መናጢ ሰው ሮጦ ሄዶ እናቱን ይገላል። ሐውለው ልቧን ይዞ እየሮጠ እየሮጠ ወደ ንጉሱ ይሄዳል ል። መንገድ ላይ ድንጋይ አደናቀፈውና ወደቀ ሲወድቅ

እናት የራስዋን ፍላጎት የራስዋን ጥማት የራስዋን ረሃብ ትታ ለልጂ ምንም ሙቃቢል ሳትፈልግ ምንም ሙቃቢል ሳትፈልግ እንዲህ ስላደረግሁት እኮ እንዲህ አድርግልኝ ያው አድርጎ ወላ ይሄንን አያስቡም፣ እናቶቹ እናቶቹ እችንናት አላህ ዘ ወጀል ትልቅ ሆነው ካገኛቸው ይላል፣ አ ስብን ታ ትልቅ ሆነው ስታገኛቸው፣ ወላጆችን አንዳቸውም ወይም ሁለታቸውን በእድሜ ገፍተው ስታገኛቸው ፈላ ተቁል ለሁማ ኡፍን ፍ እኳአትበላቸው ፍ በጣም ትንሽ ቃል ነው። ከዚህ በታች ሌላ ቃል ቢኖር ኑሮ ይላሉ ዕለማዎች አላ ይጠቅሰው ነበር የመጨረሻው አንድ ሰው በቃል

የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአፍሪካ ቲቪ ቤተሰቦች አፍሪካ ቲቪ ከዚህ ቀደም ይጠቀምበት የነበረው ከ ሰባት መቶ ሺህ በላይ የነበረው ፌስቡክ አካውንት እንግዲህ በማይታወቅ ሁኔታ ስለተዘጋ አሁን ደግሞ አዲስ አካውንት ክሬት አድርገዋል ዳዕዋዎችን የተለያዩ ማሀደራዎችን የምታዳምጡበት ብዙ ኸይር ነገር የሚሰራበት የፌስቡክ አካውንት ስለሆነ ይህ ፌስቡክ አካውንት አዲስ አካውንታቸው ስለሆነ ይህንን አካውንት ፎሎ በማድረግ ለብዙ ሰዎች ደግሞ እንዲደርስ ሼር ኮመንት ደግሞ አስተያየት በመስጠት ብዙ ሰዎች ጋር እንዲደርስ ቤተሰብ እንድትሆኑ ጥሬና አቀርባለሁ። አሰላሙ አለይኩም ወረህመቱላህ። ሰዎቹ እየከፈሩ ያሉት በምንድን ነው ሲባል ለምሳሌ ትምህርት ቤት አይኖራቸውም ሙስሊም ያልሆኑት ሌሎች አካላት፣ ድርጅቶች ይመጡና ትምህርት ቤት ይሰሩና አምጡ ልጆቻችሁን ይሏቸዋል። እንዴት በትምህርት ቤት ውስጥ ሃይማኖታዊ ትምህርት ይሰጣል? ይህንን የሰራው ሙስሊም ቢሆን ኖሮ ሀገሪቷ በአንድ እግር ትቆም ነበር። ነገር ግን በዚህ በኩል ደግሞ የእኛ የምንለው መሪ ስላጣን እነዛ መሪዎች ይሄ ኢንፎርሜሽን እንኳ ሲደርሳቸው ፍርድ ቤት መገተር የማይፈልጉ ናቸው። እነዛ ያን ስለሚያውቁ በነጻነት ምንድን ነው የሚያደርጉት? የራሳቸውን ሃይማኖት ጭምር ነው የሚሰብኳቸው። ይሄ ቦታ ከተሸፈነ በቀላሉ መከላከል ይቻላል፣ እንጂ እነዚህ የአክፍሮት ኃይላቶች ስለ ንጽር ሃይማኖት አውቀው ቁራንን ተረድተው ገጠር ገብቶ ጥቅስ እየጠቀሱ እኳ አደለም ሰውን የሚያከፍሩት በዚህ በዳዕዋ ይሳካላቸው እንደማይችል ያውቁታል። ስብከቱማ ስኬታማ ቢሆን ለምን አውሮፓ ላይ ስኬታማ አይሆንም? ሙዚየም እየገባ ያለው ሃይማኖት የትኛው እንደሆነ እየታወቀ አደለ? አውሮፓ ላይ ኢስላም እየተስፋፋ ነው። ሰዎች በልተው ከጠገቡ ከተማሩ፣ የማንነት ጥያቄያቸውን ያነሱ ጊዜ ኢስላም እንደሚስፋፋ ምንም ጥርጥር የለውም። አውሮፓ ለዚህ ትልቅ ምስክር ነው። ሰው ምን ማድረግ ነበረብን ማለት ነው። ያ እንዳይሆን አንደኛ የአምልኮ ቦታዎች በየገጠሩ በቀላል ዋጋም ቢሆን መገንባት አለበት። እኔ ይህንን ነው ጀምሬ ይሄን ሶስት አራት አመት እየሰራ የነበረው። በጭቃም ቢሆን መስጊድ ይሰራ፣ ግድ የለም አንድ ወይ ሁለት ክፍልም ቢሆን መድረሳ ይሰራ። በተመጣጣኝ ደሞዝ ኡስታዝ ከየአካባቢው ተፈልገው ይቀጠር። ያ ኡስታዝ መሰረታዊ ዲናቸውን ያስተምራቸው፣ ልጆችን ቁርአን ያቅራ፣ ለሰዎች ሀዲስ ይንገር። በዚህ መልኩ ኢስላምን እንዲወዱ ከተደረገ የአክፍሮት ሀይላትን በአብዛኛው መገደብ ይቻላል። ለቀሪውስ ለራበው ለተጠማውስ አህለል ኸይሮች የእርዳታ ድርጅቶች ኤንጂዎች ካሉ ገብተው ስራቸውን ይስሩ። እኛ ያንን መስራት አንችልም። በዚህ በኩል ያለውን ቀዳዳ ግን መሸፈን አለብን እንጂ ሰው ከፈረ ሲባል እየከፈረ ያለው እውነት ተሰብኮ ነው። ሱረቱ ልኽላስን ተነግሮት ሱረቱ ልኽላስን የሚሰርዝ ዳእዋ ከሌላው ሰምቶ ነው። ከሱረቱል ኢኽላስ የሚበልጥ ዳዕዋማ ሌሎቹ ካላቸው እኛ ስለምን አንከፍር? ማብረንታላ ምን ያደርግልናል እስልምና ቁልህ ወላሁ አሀድ የሚለውን መናድ የሚችል ስብከት ካለ ለእኛም ያስፈልገናል። ነገር ግን ይህን የምንድ ስብከት ይዘው አይደለም የአክፍሮት አይላት ሰው ያከፈሩት፣ በሌላ በደካማ ጎን ገብተው ስለ ዲኑ ስለማያውቅ ነው። ሰው ደግሞ በጊዜ ሂደት ሊሰላች ይችላል። አሁን ስለ ሰላት ማጆሪቲውን አይቸዋለሁ። ገጠር ላይ አያውቁትም ምን እንደሆነ። አንደኛ ሰባ በመቶ ማይሰግድ ህዝብ ነው የሚሰግደው ሰላሳ በመቶ ነው ማለት ይቻላል። ከሚሰግደው ሰላሳ በመቶ ደግሞ እንደገና ሰላቱን በትክክል የሚያውቀው አስር በመቶ ቢሆን ነው። ዘጠና በመቶ ጎንበስ ቀና ነው። አንድ ጊዜ እንደውም ይሄ ተሰማኝና ለምን አንድ ፕሮጀክት ፕሮጀክት አልቀርጽም ብዬ በራሴ ኮፊ ታይም ፕሮጀክት ቀረጽኩኝ። ምንድን ነው ልክ እንደ አዲስ አበባ ሰው አሁን እኛ ስንጠራራ ማኪያቶ ምን ስንገባበት ደስ ይለናል፣ ተሰባሰባለን። የገጠሩን ሰው በደረቁ ዳዕዋ ከምናረግ ከምግብም ባሻገር ቡና እየተፈላ ሻይ እየተፈላ የሆነ ሰፊ ሜዳ ላይ ለምን አይሰበሰቡም? ለምን ዳዕዋ አይደረግም? አልኩኝና ፕሮግራም ወጣሁኝ الحمد لله كثيرا وسبحان الله كثيرا

እንግዳ አሉ ተአምር አሳየ ቀና ሲሉ ጨረቃ ሙሉ ነበረች እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች ማሳናቸው ነው እነሱ ነቢዩ አለይሂ ሰላቱ ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል እንዴ ጨረቃዋን ከሁለት ሰነጠቃት አለ። ዓለም ያየው ክስተት ነው ይሄ ተራራቀች ጨረቃ ትንሽ ቆይታ ገጠመች

የእሳቸው መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። እህ እማዬ፣ ነሽመን ለምን መጣሽ? አዎ ምልትኝ ይመጣሽ አውቃለሁ ሳልነግራችሁ በመምጣቴ ተናዳችኋል። ግን እኮ መቼ እንደምመጣ ነው እንጂ ያልነገርኳችሁ፣ እኮ ሰሞኑን እንደምመጣ ነግሬያችሁ ነበር። ሰርፕራይዝ ላርጋችሁ ብዬ እኮ ነው። እናቴ ነኝ እንጂ ቀፊኝ። አሁን እሱን ታይና የጠየቅንሽን መልሽ፣ ለምን መጣሽ እማ? ይሄ ምን አይነት ቀልድ ነው እየቀለድሽ ያለሽ? ውማ አንቺ ነሽ። እሺ ምን ይዘሽ ልን መጣሽ? ምን ምን ይዤ እንድመጣ ጠብቀሽ ነበር? የሰራሁበትን ገንዘብ እንዳላረል እንዴ ስልክላችሁ የኖርኩት ይኸውልሽ የምትልኪልን ገንዘብ ከዕለት ቀለብ አላለፈ። አለቀ፣ ገንዘብ የሚባል የለም። እማዬ ተይ እንጂ እንዴ! እንዴት እንደዚህ አይነት ቀልድ ትቀልጃለሽ? ምን ያህል በሰው ቤት ተጠብሼ እንዳመጣሁት ታውቂያለሽ? ደግሞ አሁን እኮ ነው ከበረራ የገባሁት። አላረፍኩ፣ አልበላሁ፣ አሁን እንደዚህ አይነት ነገር ስትነግሪኝ እራሴን ብስትስ ወይም ብሞት ብሽስ ይሻለኛል የሰፈሩ ሰው ልጇ ከውጭ መጣ ባዶ እጇን መጣች ከሚሉኝ፣ ገነት የምትባለው የወይዘሮ አበበች ልጅ ሞተች ቢሉኝ ሰው በሞትሽ እንኳን ያዝንልኛል። ቆመሽ ከፊት ለፊቴ እያወራሹ ያለሹ የምር የኔ እናት ነሽ። እሺ ቆይ አሁን የት ለመኖር ነው የመጣሽ? ማለት የራሴ ቤት ነው ለመኖር የመጣሁት። የሰራሹ ወይ ደግሞ የገዛሹ ቤት ያለ ይመስል የራሴ ቤት ልኖር ነው ትያለሽ። የእናንተ ቀልድ አያልቅም። እኔ አሁን በራብ መሞቴ ነው። ቀልዱን ተውትና የሆነ የሚበላ ነገር ስጡኝ። መምጣትሽን ስለማናቅ እንጀራ ማልጋገርን ወጥም አልሰራንም። አረ እማዬ በፈጠረሽ የምርሽ ነው እንደዚህ እያልሻለሽ? እማዬ በፈጠረሽ እማዬ ምን ታርግሽ። ቆይ አቀባበል የምታደርጉልኝ በዚህ አይነት መልኩ ነው? ገነትን ፕራንክ እናደርጋታለን ብላችሁ አስባችሁ ከሆነ ተሳስታችኋል። ይኸውልሽ አንቺን ፕራንክ የምናደርግበት የተረፈ ጊዜ የለንም። እሺ፣ አሁን ቀልዱን ተይውና ለምን እንደመጣሽ ንገሪኝ። ፈጣሪ ሆይ ቁርአን ቫይራል ሲወጣ የማትወዱ ሰዎች ያሳልፉት። ነገር ግን ቁርአን ቫይራል እንዲወጣ የምትፈልጉ ሰዎች ሼርና ኮፒሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። እኚህም በምስሉ ላይ የምታዋቸውን ውስታዝ የምታውቋቸው ከሆነ ይህን ቪዲዮ በፍጹም እንዳታሳልፉት። ሼጣንና አሸንፋቸው። ይህን ቪዲዮ እስከመጨረሻው ድረስ አዳምጡኝ። በደምብ ኮፒሊንክና ሼር በማድረግ ለሁሉም ሙስሊሞች አድርሱ። የምታዋቸው ውስታዝ ልጃቸውን ለማሳከም ያላቸውን ቅሪት በሙሉ አጠናቀው ዕዳ ውስጥ ገብቷል። የቤት ክራያቸውን እንኳን መክፈል አልቻልም። እንደ ሙስሊም ይሄን ዜና መስማት ለእኛ ትልቅ ውርደት። እዚህ ደረጃ እስኪደርሱ ድረስ አጠገቡ ያላችሁ ሰዎች ዝም ማለታችሁ በጣም ያሳፍራል። እኚህ ኡስታዝ እንደምታውቁት ለሙስሊሙ ማህበረሰብ ትልቅ ዋጋ እየከፈሉ ያሉና እንደዚሁ ምርጥ ምርጥ ዳዋዎችን እያቀረቡልን ያሉ ኡስታዝ ናቸው። እንደዚሁም የመስጊድ ኢማም ናቸው። ሱብሓነላህ እዚህ ደረጃ ላይ እስኪደርሱ ድረስ ባለሀብቶች፣ አላህ ኢማን የሰጣችሁ ሰዎች ዝም ማለታችሁ በጣም ነው የምታሳፍሩት። ይህንን አካውንት ተመልከቱት፣ የውስታዛችን አካውንት ነው። በሚችሉት አቅም ገቢ እያደረጋችሁ ካፕሽን ላይ ማስቀምጥላችኋለሁ። ለውስታዞ የፈጠነ ቤትና መኪናና እንደዚሁም ደግሞ እዳቸው መከፈል አለበት። ይህ ከአላ